አረ እንትኖ አለ ፎቶ አለ ቤቷ ለጥፎልጭ፣ ግን ላይቭ ተነስቷል። ላይቭ እኮ ፊት ለፊት አስቀምጠው እኮ። አረ ፎቶ ፎቶ ግን አለ ቤቷ ላይ ያለ ግቢ ነው። አፏ ላይ ወጥፈው ደስታ አለ ሰዎች አሉ

ተቀባበላት አይደል? የመልስ የምትሰታቸዋለች ይበቃቸዋል። ብቻዋን ጦጣ አደረጓት። የእኔን ናት አይኗ ከርተት ከርተት ከርተት እያለ ፈረቻቸው እኮ ልትቀመጥም ምንም ልትስታ እና ታደ መጀመሪያ ራሱ እኮ የተቀመጠች እኮ አላየሽም? እንዲህ እዛ ሶፋው ጫፍ ላይ እኮ ነው ልጁ ወንበር ሲያጣ ነው የተጠጋችሁ አይደለም፣ አልተቀመጠች። ሶፋው ጫፍ ሆና እኮ በቃ እንዲሁ እንትን ብላ አልተቀመጠችም። በቃ እንደሚበረሰው ነው የሆነ። ናታን ሲቆም ነው እኮ መጀመሪያ ገባ ብላ የተቀመጠች እንጂ የሶፋው እጅ እጅ ላይ ነበር። ስትገባ ራሱ ፈርታ ነበር ለነገሩ። ካሜራ ማን ነበር? ለምን ፈራች?

በቃ ታየው ትችሻለሁ። እሺ በቃ እኔ ምልሽ ወሬ የራሱ ጠፋብኝ እኮ እናንተ። በቃ ጀምሮ እናወራለሁ ከዛ ምንድነው፣ ዙዙ ምን ትድገብልሽ? ያ አጥሚቱ ጉዳይ ያሳስቧት ነው። ዛሬ እኮ ድክመቴ እስሚንማ ደግሞ ማለት ነው ከህይወታችን ይውጡልናል። አለም ጋል አንድ ቃል ብቻ ነው የቀረው፣ ሁሉንም ጨርሶ ተናግሮ ምን ብላ ሼር እናደርግልሻለሁ። ምን ብላ ሰላም ይሻልናል ዳንዬ። የምርሽ ነው በቃ ሰላም ይፈጠር ነው ማለት ነው የምር የትላንት ነው ሼር አድርጋለች። ከረፈደ በኋላ ግን ዳንዬ ተው ሰላም ይሻለናል ነው ምናምን ብለሽራት እሺ። የትናንትናውን እሷ ምን አለች? የትናንትናውን እንደዚህ ጭንቅላቷን ነገር ይዛ ነው የለቀ እንደዚህ እያለቀሰች የሚያለቅስ ነው። ኦኬ ለማንኛውም ግን እኔ ይቅርታና ማለት ነው ዛጀማታ ሳይ ዛሬ ነው። የትናንትናውንም ሼር ያደረገችው ጠዋት ነው ሼር ያደረገችው። እኔ ጀሞ ደስ አይለኝም። እናንተ ይመቻቸዋል። እኔ እንደ እንደ እንደ ነው ደስ አላለኝም። ቦታቸው እነሱን የሚወክል ቦታ አይደለም። የምር አይ፣ ሰው በሰውነቱ ይከበራል፣ ግን ይቅርታና ያንን ቦታ ደስ አይለኝም። የሰው ልጅ ያዋዋሉ እኮ የሰው ይለያያል፣ ግን እነሱ የሚውሉበት ቦታ አይደለም ያ ቦታ። ግን አንዳንዴ እንዴ በቃ እንደውም እኔ ዝም ብላለህ እኮ ይሄንን ጉዳይ ጨርሶ እንግዲህ፣ ተስፋ እናደርጋለን ወደዛ እሄዱ ብለህ እስኪ ናገቃን ላስብበት ብለዋል። የፍቅር ጥያቄ ነው ሰለኝ ተጠየቀው ኦኬ። ማራይ ግን ሰፈር የገባ ሰው እኮ እንትን አይልም ነው ቶሎ ይለቀቅ። ነገ የፍቅር ጥያቄውን የፍቅር ጥያቄውን ይመልስላትና በዛው ካተው ኦኬ

ዙዙ ይሻላል፣ ቡና ብንጠጣ። መድኃኒት አለ ወስደው፣ መድኃኒት አለ። ሙሴዋ ማለት ነው። ማሻላ ዛሬ ረስተሽኛል እኮ። ወይ ደህና ነሽ? አይ ይቅርብሻል። አንቺ ከታች ዛሬ ቢዚ ናት። በዳኒ ባሏ ደስ ብሎኝ ነው አሲር ተሰጠን። አረ እኛ የምንፈልገው አጥሚት ነው። ዛሬ ተቀይረናል በጣም ነው የተጎዳ ነው። አጥሚት አርጉልን። የጾምሽ ነው። ጊድ ራስሽ ቆይ አው አሁን ግን በልቻ አለው የእውነቴ ነው። በልቻ አለው እንዴ። አሁን የምጾምበት ሰዓት ነው ስታዩ በማታ መቼ ምንጾም የለም እንጂ እና ምን ላርግ ብለሽ ነው። አጠያየቅሽ እኮ ነው እኮ እኔ የቀኑ ነው። ወይ የማይላቤኒ ፍቅር

በጥፊ በጦሎ ነው ያለው። እኔም ጓደኞች አሉ ይላል። ደና ጓደኛለ ብሩክ እንኳን ታግሰዋል ማለት ነው። ብሩክ እንኳን ታግሰዋል። እንኳን የእውነት እኔም ጓደኞች እኮ አሉ ከፈለጉ ቤተሰብ በጣም ጓደኛ ወንድም አለኝ። ጓደኞች ይሄው እነሱ አሉ

ምነው? ቤቷ ምንድን ነው የምታየው? ቤቷ ማን ጋር ነው? አውቃ ነው ልታናዳችሁ ነው። አውቃ ነው ህይወት አለች ከታች የሚሰርለው እያለች አውቃ ነው፣ አውቃ ነው። እስኪ ጠቅልናና ያለን ማን ነው ያ ነው ማናት? የምትተክለው የምትተክለውስ ማናት? ትላትቆ በፈቀዳችሁ በአሁ ልዬ ውሰጂው እኔ ፈቀጀልሽ አለሁ የታባቱ ውሰጅው። ኮርስ ልብሱ ብቻ ከበቃሽ ውሰጅው። ልብቁ መቼም የለም ኧረ እሱ እራሱ ፓስወርዱን መቼ አታገኙ እዛ ተቃጠሉ፣ እንጂ እናንተ የምር የምትናደዱት ሰው ቁቁሩ እናንተ ነው።

በፍቅራቸው በፍቅራቸውማ ሁሉም አብደዋል። ዛሬ አንድ ምስጢር ልንገራችሁ። ህይወት ከታች ጀበናዋን ሰብራ አርፋለች። በእነሱ በፍቅሩ ላብድነው አላለችው። እኔ እናንተ አንድ አይነት ስሜት ስላለን የተረዳሁሽ ምን ላርግ ብለች ነው። ያው በፍቅሩ ሰው ሲያብድ እኮ ነው። በጨረቃዎች ፍቅር እንዲህም ያጋጥማል እያልኩ ነው ይ አይ መጨረሻችሁ ፍርድ ቤት ሆነ። አይ አይ፣ ግን ከፍርድ ቤት ዙዙ አቡቤት አይቀድም። አቡቡኒ ዘ ፖሊስ ጣበለ፣ ፖሊስ ጣበለ። አንከራ ቀብጡ ልጆች ማለት ነው። ኮሚኒቲ ምናምንም አሰን ዛሬ የሰራው ቪዲዮ ገብታችሁ እዩ፣ መልስ ታገኛላችሁ።

ነጋ አስበሽዋል ለፖሊስ ጣቢያ ሲንከራተት፣ አይዞን ሀይቢ በፖሊሶች እጅ ስትለምን ታየኝ። እኔ ግን የብርጭቆዋ ነገር ነው በጣም ግራ የገባኝ ብርጭቆ እንደረ

ከዛ በዛ ሁለት ወንጂ ጣቃጣቃ አብረን አብረን እናስፈተዋለን። ወንድም ያለ ብላ በጣም ነው። እንዴ ወንድምሽ ፖሊስ ነው፣ ወታደር ነው ስሪ። ምን አገባሽ? ምናወረው ለማንቺ ነው? ን ምናወረ የፈለገች ጽፋፍ አተው አይ የፈለገች ጽፋፍ። ምን አጠገብሽ? አንቺ ቆይ፣ ኖ ሌላ ላውሩ ሌላ ላውሩ። እኛ ምን ሲጀምር ምን አልና ገላኒ ማሽቃበት ጀምራለች እኛ እኛ ምንም አላለም። ሀቢብቲ አትመልስ እኮ ኮመንት፣ ለሷ ማን መልሰው። ኖ ኖ ኦኬ ፈየ ፈለገች ጽፋ ጽፋ ትሄዳለች። እናንተ እንደዚህ ስትል ትጽፋለች ደግማ ደግም ዝም ብለሽ የት ኮመ አይዞዙ ኮመንቱ አልተመቻትም። አይዞሽ እእእየሰደብናት አትመስሏት፣ መቆርቆሯ እኮ ነው። አልገባሽም? አንቺ ሙታ አልገባሽም? አንቺ ገና ነኝ እስካሁን ድረስ ምንድን ነው ያወራችሁት? ንገረው። አልቀየርባችሁ አለች። ነባ ሌላ ሌላ ሰው ብሎክ ነበር ምትለው። ደግነቱ እኛ ምንም አላለም እንጂ በሰላም ነው እያወራ ናት ያለነው። ማለት ሰው ብሎክ ለእሷ ብሎክ ኖ፣ ሌላ ሰው ቢሆን እንደዛ ነበር የምትዩ። ስታሽቃብጪ ነው እንጂ አሁን ሲቀጥል ደግሞ እኛ ምንም አላልናትም። እኔና አሊ ተስማምተን በአንድ ሀሳብ ተስማምተን እያወራን ነው። ምን አርጉ እንደምትን አልገባንም። ገላኔ በህግ አምላክ ማንታት ትመልሱ አንድ ሰው ብቻ ተቦልከዋል በኮመንት አንድ ሰው እንደቦለኩ። እናቴ እዚህ ቤት ራ ትስደበን መታ እንግዲህ እንግዲህ አበዛሽ ትስደበን